የሸዋ ተጋድሎ። ኢትዮጵያ በደም ጣራ በአጥንት ወጋግራ የቆመች ርስታችን ናት። በየዘመኑ አንጓ በየአዝማናቱ ቋጠሮ ሁሉ ጀግኖች ይፈጠሩባታል፣ ስለ እሷም መራራ ጽዋን ይጋራሉ። የጀግንነት መገለጫዎቻቸው ብዙ ስለሆነ ብዙዎች በብዙ መልኩ ሲተረጉሙት እመለከታለሁ። በእኔ ሚዛን ፊደል ገበታን ዘርግቶ ትውልድ ያስተማረው ተስፋ ገብረ ሥላሴ እንኳን ብናነሳ ሕዝባችን ሃ ሁሂሃ ሄህሆ እያለ ፊደል እንዲቆጥርና ማንበብ መጻፍ እንዲችል አደረጉ። በሁለቱም ታላላቅ እምነቶች ውስጥ ያሉ አባቶችና እናቶች ከእምነት ባለፈ ትውልድ በማነጽ ብዙ ምስጢራትንና ቀመርን ብሎም ሀገር በቀል እፅዋቶችን በመጠቀም ፈዋስ መድኃኒቶችን በመሥራት ቆዳ ፍቀው አፈር በጥብጠው ሥልጣኔና ምስጢራትን ለዓለም ያሳወቁትን ስመለከት ጀግኖችና አስተዋዮች ብልሆች ብዬ ለመግለጽ እሞክራለሁ። ዓለም ኢትዮጵያን ለማንበርከክ፣ ታሪኳን ለማፍረክረክ፣ ሕዝቧን ለማወክ ደግመውና ሰልሰው ቢረግጧትም የሸዋ ንዑዳን የሸዋ ነበልባሎች ከሌሎች ሀገር ወዳድ ጀግኖቻቸው ጋር በመሆን የሀገር ምሥረታና ሀገር የማስጠበቅ አደራው ላይ ከፍተኛ አስተዋጽኦ እንደነበራቸው ብዙ የታሪክ መዛግብትና በሕይወት ያሉ ኢትዮጵያውያን ምስክር ናቸው ሸዋ እንደ ኢትዮጵያዊ ሸዋ ሲነሳ ቀድሞ የሚታወሱን በሥርወ መንግሥት ባለሟሎች አገር ሰሪ ድንበር አስከባሪ መሆናቸው ነው ከቀደሙት መካከል ብርቱ ጉልሃን ነገሥታት ብዙ ብሩካን ቢገኙበትም እንደ አጤ አምደ ጽዮን ያለ ንጉሥ ዘርዓ ያዕቆብን የሚያህል አጤ ምኒልክን የሚመስል ላይገኝ ዘመን ተቆጥሯል። አጤ ምኒልክ ከንቦሳ ዕድሜያቸው ጀምሮ ከዘመናዊነት እሳቤ ጠንሳሹ፣ ከሴባስቶፖል መድፍ አጉራሹ፣ ከምቢባይነት ጀግንነት ስሜት ቀስቃሹ አጤ ቴዎድሮስ ዘንድ የሚያስፈልጋቸውን ቀስመው የተጀመረውን ዘመናዊነት ውርሻ አስቀጥለው አገርን ከኢምፔሪያል ዓለም ተቋዳሽነትና ዕዳ አድነዋል። አጤ ምኒልክ ከራስ ክብርና ጥቅም ይልቅ ለሕዝብ፣ ለሀገር ሥልጣን ያላቸው መጓጓት ከተጸነሱበት አንኮበር እስከ ተወለዱበት እንቁላል ኮሶ ከነገሱበት ልቼ እስከ አያቶቻቸው መናገሻ ተራራና የረር እንጦጦ ተራሮች ድረስ ብሎም ከወራሪ ለመከላከል ከመሃል አዲስ አበባ እስከ አድዋ ተራሮች ከሞቃዲሾ እስከ ኬንያ እና ሱዳን ወደ ግራ እየተመለከቱ እስከ ቀይ ባህር ድረስ ሕዝባቸውንና የጦር መሪ ልበ ሙሉ የሆኑ ባለቤታቸውን አማካሪ በማድረግ የከፈሉት ዋጋ ኢትዮጵያ ከፍላ አትጨርሰውም ታዲያ ንጉሡ መነሻቸው ሸዋ እንደመሆኑ የሸዋ አርሶ አደሮች በአርበኝነት ተከትለዋቸው በተዘዋወሩባቸው ሁሉ ድልን እንጂ ሽንፈትን የማያውቀው ወገናቸው ከሁሉም የአገራችን ክፍል የተጣመረ ቢሆንም አብላጫው ከሸዋ ጠቅላይ ግዛት እንደነበረ በእኔ ምልከታ ተገንዝቤያለሁ። ታዲያ ይህ ያልበገርም የጀግንነት ስሜት ሀገርን መውደድ፣ ለመንግሥት መታመን በሁሉም አካባቢ የተሰራንበት እንደሆነም እረዳለሁ። ሸዋ ለሀገረ መንግሥት ምስረታ ሆነ እድገት ፊት አውራሪ በመሆኑ ለሽንፈት የማይመች ስለ ልቦና ይዞ እንዲኖር አግዞታል። በሁለተኛው የጣሊያን ወረራ ሸዋ ላይ የነበረው የአምስት ዓመቱ ለጠላት ያለመመቸት የፋኖነት ትግልና ውጤት መምጣት እርሾው ከላይ የጠቀስኳቸው ናቸው ብዬም ደምድኛለሁ። ሸዋ ላይ የነበረው አርበኝነት ሸዋ በቅለው ብቻቸውን አገር የሚያህሉ አርበኞች አስተባባሪነት በተለይ በነራስ አበበ አረጋይ፣ ደጃጅ ተሰማር ገጤ፣ ደጃጅ ከፈለው ወልደ ጻዲቅ፣ ልጅ ኃይለ ማርያም ማሞ፣ ፊት አውራሪ ሸንቁጥና ልጆቻቸው፣ ደጃዝማች ዶሰኛው ወልደ ጻዲቅ፣ ፊታውራሪ መኩሪያና መሰል የሸዋ የቁርጥ ቀል ልጆች ከጳጳስ እስከ ዲያቆን ከረኛ እስከ አርሶ አደር ከንጎቻ አጋጋሪ እስከ ቤት እመቤት ከአጋሰስ እስከ ፈረስ ያለው ሁሉ ወንዙ፣ ተራራው፣ አፈሩ፣ ጠጠሩ ሳይቀር ሁሉም በአቅሙና ተፈጥሮ በፈቀደለት ሁሉ ወረራው እንዲቀለበስና አገር ክብሯ እንዲጸና በየተራራው በየወንዙ ፈንነው ለሀገር መኖር ብቻ ሳይሆን ለሀገር መሞትም ክብር መሆኑን ከአያቶቻቸው የወረሱትና የአርበኞች ማኅበርን ተጉለት አንዲት ግራር ስር ተማምለው የመሰረቱትም እንዲሁ እውነታ ነው። ይህ ምሥረታ በመከወኑ ምክንያት ጠላት እንዲረግፍ አድርጓል ሌሎች ወንድም እህት ሀገር ወዳዶችም ከጎጃም ከጎንደር በአምቦ በወሎ አካባቢ ያሉ አርበኞችም በቅርብ መረጃ በመለዋወጥ ጠላትን አርበድብደዋል ታዲያ ተተኪው ትውልድም የአባቶቹን ገድል በመውረስ ለጀግንነት መንፈስ አልበገር ባይነቱ ሰንቆ ቆይቷል ኋላም አብዮቱ ከበላቸው ውስጥም አብዛኛው ከሸዋ የበቀሉ መሆናቸው ሸዋ ብዙ ልጆች ለለውጥ ለሀገር ገብሯል ያሰኛል። የደርግ ሥርዓት በኢትዮጵያ ሕዝብ ጥላቻና ትግል ወድቆ የወያኔ ወይም የኢህአዴግ ሥርዓት ሲመጣም አስቀድሞ የወያኔ መጥፎ ሴራ በመረዳት የጀግናው ፕሮፌሰር አስራት ወልደየስና መሰል የሸዋ ጀግኖች ጋር በመመራት ባደረገው ትግል ሙሉ በሙሉ ትግሩን ዳር ለማድረስ ባይቻልም በኢህአዴግ ሕሳቤ አማራን ከሌላው ወንድምና እህት ወገኑ ጋር አብሮ እንዳይኖር ለማድረግ የተለያዩ ውሸት ትርክቶችን በመተረክና ሐውልት በመስራት የአማራን ታሪክ ለማጠልሸት ሲሰራ ቆይቷል። ታዲያ በዚህ አልበቃ ብሏቸው እኛን መስለው እኛን ባልሆኑ ባንዳዎች ጋር በመሆን ሸዋ ታጥቆ የቆየውን ትጥቅ በግዴታ እንዲፈታ ከማድረግ አልፎ ሽፍታ ምንጠራ በሚል ቤተዘመዱን ዘመዱን ከነነፍሱ በገደል እንዲሰደዱ አድርጓል። የተያዙትም በእስር እንዲንገላቱ ተደርጓል። አንድ አርሶ አደር አማራ በመሆኑ የወንድ ዘሩን በማንጠልጠል ዘመድ እያየው ካለጥይት እንዲሞትም ተደርጓል። ይህ የሚያሳየው የሚየና መሰል ጀግኖች መፍለቂያና ጀግኖች ስለሆኑ ትጥቅ ማስፈታቱ መበተኑ ለእነርሱ ወሳኝ ነበር። ምን ይሄ ብቻ፣ የአካባቢው ሕዝብ ከልማት ተጠቃሚ እንዳይሆንም ተደርጎ ቆይቷል። ታዲያ ከውጥኑ እስካሁን አብዛኛው በጥፋትና በተንኮል የኖረው የወያኔ መስራችና አመራሮች የዚያ ጊዜው አልበቃ ብሏቸው በሀገርና ወገን ክብር የሆነውን መከላከያችን ላይ በገዛ ወገናቸው ላይ ክህደትን ፈጽመዋል። በዚህም ምክንያት ገዡ መንግስት የደረሰውን ክህደትና እንቅስቃሴ ለመቀልበስ በጠራውና ባወጀው መሠረት፣ ሚሊሻና ፋኖ የመንግስት ጥሪ አክብሮ በክልሉና በዞኑ የወረዳን ትዕዛዝ በመቀበል በወሎና በአፋር ግንባር ከአምስት ሺህ በላይ ጀግኖችንም አሰልፏል። በተጨማሪ ለዘመቻ የሚሆኑ የስንቅና መሰል ግብአቶችንም ሲያቀርብና ሲያግዝ ቆይቷል። ይህ ጀግናና ታጋሽ ህዝብ አጥፊው ኃይል ይታረም ከሆነ በሚል ሲታገስ፣ ከህዋት አመራሮችና ደጋፊዎች በስተቀር የትግራይ ሕዝብ ሀገርና አብሮነትን ማስቀጠል ያስፈልጋል የሚል እምነትን ስለነበረው ጭምር ነው። ታዲያ የህዋት አመራሮች እንደገለጹት ኢትዮጵያን ለማፍረስ ሲኦልም ቢሆን እንወርዳለን ብለው ሀገር የማፍረስ አዋጃቸው ይፋ ሲያደርጉ ሁሉም ኢትዮጵያዊ በውጭም በሀገርም ያለው ተረባርቦ ቆይቷል። አልመከር ያለው ቡድን የወሎ፣ የጎንደር፣ የአፋር ወገኖች ላይ የዘር ፍጅት እየፈጸመ ንብረት እያወደመ፣ አጥፊነቱን ሲያስመሰክር አሁን ሕዝቡ ሽማግሌ ይመክራቸዋል በሚል አርቆ ሐሳቢነት ሲጠባበቅ። ከራያ እስከ ወሎ ኮምቦልቻ ድረስ ሲደርስ ግስጋሴውን የሚያቆመው የሌለ መስሎት ነበር። ታዲያ ማርሽ ቅየራው ተጀመረ። እነርሱ የሚያውቁት ትጥቅ ያስፈቱት ሸዋን በአንድ ቀን መጥተው አልፈው የፌዴራል መንግስቱን በቁጥጥር ስር እናውላለን ብለው በተወካያቸው በኩል አዋጅንም አስነገሩ። ጦርነቱ አልቋል አትዋጉ፣ እጅ ስጡ በሚል በሬ የወለደ ውሸት ቀባጠሩ። ታዲያ በዚህ ጊዜ እኔም በግሌ ሸዋ ለጸበልና ለጉብኝት እንጂ ለወራሪ እንደማይመች በማኅበራዊ ሚዲያ ላይ እንደ አንድ ተወላጅ የሚመለከተኝን ያህል ለማሳሰብ ሞክሬ ነበር። ልክ እንደ እኔ የቁርጥ ቀን የሸዋ ልጆች ደጋግሞ ተነግሮም ነበር። በዚህ መሃልም ሁሉም በሚባል መልኩ የሸዋ ባለሀብቶች፣ ምሁራኖች፣ አመራሮች የሃይማኖት አባቶች፣ አርሶ አደሮች፣ መምህራኖች፣ ፋኖች፣ ሚሊሻዎች፣ ፖሊሶችና ሚዲያዎች ሁሉ የጸጥታ ተቋማት በምዬ ምኒልክ አዳራሽ መከሩ። እኛ ከትግራይ ወገኖቻችን ችግር እንደሌለብንና ችግሩ ሀገር ሊበትን በመጣው ወራሪ ጋር ብቻ ነው የምንከላከለው፣ የምንፋለመው። እኛ የአባት የአያቶቻችን ልጆች ድጋሚ ሸዋን እንዳያልፍ አንፈቅድም። በመከላከልና የጸጥታ አካላትን ማጀገን መመገብ አቅም ከመሆንና በየአካባቢው ፋኖና አርሶ አደሩን ሚሊሻውን በየተራራው ወንዙን ሸምቆ እንዲገባ በማደራጀት እንዳለብንና ሀገር የማዳን ሥራውን የሁሉም መሆኑ ታውቆ ትግሉ ጎደሎ እንዳይሆን በተለያየ መልኩ ኮሚቴ ተቋቁሞ ከሀብት አሰባሳቢ አስተባባሪ አነቃቂ ዘማች አዝማች ተደላድሎ በቅንጅት ርብርቡ ተጀመረ። በዚህም ጊዜ ከወሎና ከተለያዩ አካባቢዎች ተፈናቅለው የመጡ ወገኖቻችን በደብረ ብርሃን ከወገኖቻቸው ጋር ተጠልለው ያሉበት ጊዜ ነበረ። እውነት ለመናገር የሸዋ መሬት ላይ የነበረው ትራፊክ መጨናነቅን ሕዝቡ ሲመለከት የፈለገ ይሁን እንጂ ሸዋን አያልፉም የሚል ድምፅ በረታ። አንዳንድ ሰርጎ የገቡ አካላትም በቃ ጦርነቱ አልቋል፣ መንገድ ክፈቱ የሚሉ ወሬዎችም በርትተው ነበር ታዲያ ከቀድሞ አያቶቹ ጀግንነት፣ ደግነት፣ ይቅር ባይነትን፣ አለሁባይነትን የወረሰው ህዝብ አንድ በሚያደርገው ነገር ላይ በግልም በቡድንም መምከሩን ተያዘው። ይህን ጊዜ የተረዱ ከአንድ ጀግና ኢትዮጵያዊ ስልክ ተደወለልኝ። ጥሪውን ለማስተናገድ ስመለከት ስልኬ ላይ ያልተመዘገበ ቁጥር ነበር። አጎቴ ሰላም ነህ? በቅርብ ካለህ አሁን ላገኘህ እፈልጋለሁ፣ ሩቅም ብትሆን መምጣትና መገናኘት ይኖርብናል አሉኝ። ማን ልበል ወንድሜ ብዬ ጠየቅኩኝ። እርሳቸውም አቶ ንጉሡ ጥላሁን መሆናቸውን በፍጥነት ገለጹልኝ። እኔም ከነበርኩበት ቦታ በፍጥነት እርሳቸው ወዳሉበት ቦታ ደረስኩኝ። እርሳቸው የነበሩበት ቦታ በሌሎች የቁርጥ ቀን የሀገር ልጆች ከተለያዩ አካባቢ በመጡ እንግዶችና የተወሰኑ አመራሮች በግቢው ውስጥ ለመውጣት እየተጣደፉ ነበር። በምችለው ያክል በችኮላ ሰላምታ ለማቅረብ ሞክሬ አቶ ንጉሡ ወደ ተቀመጡበት ወንበር አቀናሁኝ። ሰላምታ ለመለዋወጥ እድሉ አልነበረም። እኔም በአንድ እጄ ስልክ እያወራው በአንድ እጄ ነፍጤን አንግቤ ነበር። እርሳቸው በስልክ ተወጥረው ነበር። በግራ እጃቸው የተቀመጡበትን ጠረጴዛ ጎሰም ጎሰም አድርገው የምቀመጥበትን ወንበር አመላከቱኝ። የጀመርኩትን የስልክ ልውውጥ ሳልጨርስ መልሼ እንደምደውል አሳውቄ ስልኬን ጠረጴዛው ላይ በማድረግ ወንበሬን ስቤ ተቀመጥኩኝ። ከዚህ ቀን በፊት አቶ ንጉሡንና ሌሎችም የፌዴራል የክልልና የዞን ባለስልጣናት፣ ምሁራኖች፣ የጦር አመራሮች አጣዬ ከመያዙ በፊት ጀምሮ በተለያዩ ወረዳዎችና አካባቢዎች በተለያየ መስመር ስንዘዋወር በየግንባር ቦታ አግቻቸው ስለነበር ለሰላምታ ብዙ ጊዜ መውሰድ አልፈለግንም። በቀጥታ ቶሎ በመምጣቴ አመስግነው ይህ የፊትህ ጢምና ጎፈሬህ ከዘገየ በአንድ ሳምንት ከፈጠነ በሁለት ቀን ውስጥ ይላጫል ብለው ተናገሩኝ። ደንገጥ የማለት ስሜት ቢሰማኝም ምክንያታቸውን ጠየቅኩኝ። ይህ ጎፈሬና አለባበስ የሸዋን ክብር ይዘህ እንደ ቆየህ ብንረዳም፣ አንተም ማጊጠህበት ብትቆይም ሸዋን ከነ ክብሩ ከወራሪ ማዳን ካልተቻለ ነገ መጥተው የሸዋንም ክብር ይደፍራሉ፣ ያንተንም ጸጉር ይላጫል። ስለዚህ እነሱ የመጡት ሕዝብ አሰልፈው ነው እኛም ህዝቡን እንዴት እናሰልፈው? ብለው ጠየቁኝ። ለዚህም ኃላፊነት መውሰድ ያለብህ አንተ ነህ አሉ። እኔም የድር ዳኛ ያህል ሥልጣን የለኝም እንደምን ይቻላል የሚል ጥያቄ አነሳሁ። አንተ በአንድ ቀን ለሙዚቃ ቪዲዮ ቀረጻ 12000 ሰው የመጣልህ ነህ። እናም ይህም ህዝብ ይታዘዛል። መላምጣ ውጤት ብቻ፣ ሌላ አልስማማም ብለው የቡና ከፍለው ተለዩኝ። በሰሜን ኢትዮጵያ የነበረው ጦርነት በሁለት ዋና ዋና ግንባሮች በአፋር ግንባርና በሸዋ ግንባር ነው። ከፍተኛ የወያኔ ሰራዊትና ዘራፊ ቡድን ተደራጅቶ የመጣው በሸዋ ቀጠና፣ የመጣውን የወራሪው ቡድን ለመመከት ወደ አካባቢው በጣም በርካታ ሰው ተንቀሳቅሶ ነበረ። እኔም ሥላሴ ተሳልሜ አንድ በከተማው ተወዳጅ የሆነ ወንድማችን ጋር በመሆን ወደ ዞኑ ሀገረ ስብከት ደወልኩ። በሁለተኛ ጥሪ አነሱ። አቤት ኪዳነ ማርያም ሰላም አደሩ? አሉ በአክብሮት። እኔም አባታችን ሰላም ለእርሶ ይሁን፣ በስልክም ቢሆን ይፍቱኝ አልኩ። ለሞት መዘጋጀቴን አውቀው ስለነበር ከሰላምታው ልውውጥ በኋላ ቀጠሮ ያዙልኝ። አስቸኳይ ነው አልኩኝ። ይሁን ይምጡ አሉ። ከሥላሴ ቅርብ ስለነበርኩ እርሳቸው ወዳሉበት አዲሱ ጽሕፈት ቤት ገባ